ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ረቡዕ የሞርስ ዜና እነሆ ጀመረ። አርእስተ ዜና። ቡድኑና አሽከሮቹ በህልምና በቀልባቸው የማይለቋቸው ሁለት አጀንዳዎች መሬትና ስልጣን ናቸው አሉ ጌታቸው ረዳ። የሞርስ ኮሙኒኬሽን ቀድሞ ያጋለጠውን ሚስጢር አረጋግጠውታል። በጠለምት ወረዳ 7051 ሰዎች በወባ በሽታ መያዛቸው ተገለጸ። የወልቂጫ ከተማ አስተዳደር በጀግንነታቸው ለሚታወቁት ነባሩ ጄነራል ስጦታ አበረከተላቸው። አዲሱ ህግ ከጸደቀ በኋላ በላይነህ ክንዴ ግሩፕ መቶ አውቶብሶችን በማቅረብ የመጀመሪያው ሆነ። ከውጭ በማያንማር ርዕደ መሬት የሟቶቹ ቁጥር ሁለት ሺህ ሰባት መቶ ማለፉ ተነገረ። የተወረዳቸው ቤተሰቦቻችን እየው ደመቀ፣ ከዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ቻይና በኢትዮጵያ አየር መንገድ የአውሮፓን ማረፊያ ፕሮጀክት ላይ ለመሳተፍ ፍላጎት አለኝ ማለቷ ተሰማ። ቻይና ይህን ፍላጎቷን የገለጸችው የቻይና አፍሪካ ልማት ፈንድ ምክትል ፕሬዚደንት ዩ ዥሮይ በቻይና የኢትዮጵያ አምባሳደር ተፈራ ጋር ውይይት ባካሄዱበት ወቅት ነው። በውይይቱ ወቅት አምባሳደሩ የሀገራቱን ትብብር ማጠናከርና ኢንቨስትመንትን ማሳደግ እንደሚገባ መግለጻቸውን በቻይና የኢትዮጵያ ኤምባሲ አስታውቋል። በኢትዮጵያ የሚገነባውን አዲስ ዓለም አቀፍ የአውሮፕላን ማረፊያ ጨምሮ የኢትዮጵያ ኢንቨስትመንት ሆልዲንግስ እና ኢትዮ ቴሌኮምን በተመለከተም ገለጻ ተደርጓል። ዩዥራይ በበኩላቸው ውይይቱ የሀገራቱን ልማት ትብብር ለማሳደግ እና አዳዲስ የትብብር መስኮችን ለመፍጠር እንደሚያስችል አስረድተዋል። የቻይና ልማት ፈንድ በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለውም ጠቁመዋል። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ባህር ዳር ዩኒቨርሲቲ በግዕዝ ጥናት መስክ በዶክትሬት ዲግሪ ፕሮግራም ሰልጣኞችን መቀበል ሊጀምር ነው። ሰልጣኞችን ተቀብሎ ለማስተማር የሚያስችለውን ስርዓተ ትምህርት ማዘጋጀቱን ያመለከተው ባህር ዳር ዩኒቨርሲቲ የፍላጎት ዳሰሳ ጥናት በማድረግና ስርዓተ ትምህርትን በመቅረጽ ዝግጅት ሲያደርግ መቆየቱን እንዲሁም ትምህርቱን ለመጀመርም በተዘጋጀ የምክክር አውደ ጥናት ላይ ተገልጿል። የግዕዝ ቋንቋ ትምህርት በሰርተፍኬት እና በመጀመሪያ ዲግሪ ፕሮግራም ከሚሰጡ ዩኒቨርሲቲዎች መካከል ደብረ ማርቆስ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርስቲ፣ ጎንደር ዩኒቨርሲቲ እና ደባርቅ ዩኒቨርሲቲ ይጠቀሳሉ። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ጡረተኞችን ጨምሮ የመንግስትና የግል ሰራተኞችን ተጠቃሚ የሚያደርግ የጤና መድህን አገልግሎት በቀጣይ ዓመት ለመጀመር መታቀዱ ተሰማ። አሁን በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድህን እና ሌላኛው በመንግስት ውሳኔ ሲያገኝ በቀጣይ ዓመት ይጀምራል ተብሎ የሚጠበቀው የማህበራዊ ጤና መድህን በስርዓቱ ውስጥ በተለይም መደበኛ ኢኮኖሚ ላይ የሚገኙትን ጡረተኞች፣ የመንግስትና የግል ሰራተኞችን የሚያካትት እንደሆነ ተገልጿል። ኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር የተመላከተ ሲሆን በአሁኑ ወቅት ደግሞ ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰ ወደ ማቆም ደረጃ እየደረሰ በመሆኑ አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድን ስርዓቱ የውስጥ አቅምን አጠናቀው ጥራት ያለውን አገልግሎት ለዜጎች ለማድረስ ወሳኝ እንደሆነ ተመላክቷል። የማህበራዊ ጤና መድህን ሲጀመር ለኢትዮጵያ የጤና ስርዓት ትልቅ ድርሻ እንደሚኖረውና በማህበረሰብ አቀፍ የጤና መድህን አገልግሎት ውስጥ የተካተቱ አባላት ቁጥር ከ53 ሚሊዮን መድረሱን የኢትዮጵያ ጤና መድህን አገልግሎት የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ እየነገሩት ለአሀድ ነው። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ መንጃ ፈቃድ እድሳት አገልግሎት በየአቅራቢያው ማግኘት ይቻላል አለ፣ የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን። ከመጋቢት 24 ቀን 2017 አነስቶ የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቋል። ከዚህ ቀደም የአዲስ አበባ መንጃ ፈቃድን ለማሳደስ በመንጃ ፈቃዱ ላይ ወደ ተገለጸውና ፋይል ወዳለበት ክፍለ ከተማ ወይም ባለመታወቂያ በሚገኝበት አድራሻ የሚገኝ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቢሮ መሄድ ግድል ነበር። ከዛሬ መጋቢት ሃያ አራት በኋላ ግን በየትኛውም አቅራቢያ በሚገኝ ቦታ በመታወቂያ አድራሻ ሳይገደብ መንጃ ፈቃድን ማሳደስ ይቻላል ትብሏል። ተገልጋዮች በሚቀርባቸው ቅርንጫፍ ፋይላቸው ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርተፍኬትን በመያዝ የመንጃ ፈቃድ እድሳት አገልግሎት እንዲያገኙ መወሰኑ ባለስልጣን መስሪያ ቤቱ አስታውቋል። በጠለምት ወረዳ 751 ሰዎች በወባ በሽታ መያዛቸው ተገለጸ። በጠለምት ወረዳ 751 ሰዎች በወባ በሽታ መያዛቸውን ያመለከተው ዘገባ በቂ መድኃኒት አለመኖሩ፣ የአጎበር እጥረት፣ የኬሚካል ርጭት እያለመደረጉ የወረርሽኙ መስፋፋት ምክንያት መሆኑን አመልክቷል። በወረዳው በቂ የጤና ባለሙያዎች አለመኖራቸውንና የክረምቱ ወቅት እንደመቃረቡ የሚመለከተው አካል መፍትሄ ቢሰጠን ሲሉ የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ በድሉ ዘውዱ ለአሃዱ ነግረውታል። ይህ ሞርስ ነው። የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳ ድዳድ ዳድድዳ የወልቅጤ ከተማ አስተዳደር ለብርጋዴር ጀነራል ተስፋዬ ሀብተ ማርያም ለእናት ሀገራቸው ላበረከቱት ሁለታ የመኖሪያ ቤት መገንቢያ ቦታ አስጦታ አበረከተላቸው። በ18 ዓመታቸው የሀገር መከላከያን የተቀላቀሉት ጀነራሉ በተሳተፉባቸው የውጊያ ሜዳዎች ድልን በመቀዳጀት ለአዲሱ ትውልድ አርአያ መሆን ለቻሉት ብርጋዴር ጀኔራል ተስፋዬ ሀብተ ማርያም ከከተማ አስተዳደሩ የተበረከተላቸው ስጦታ ከጉራጌ ዞን አስተዳደር አቶ ላጭ አጋሩ ማና ከወልቂጤ የከተማ ከንቲባ ከአቶ ሙራድ ከድር እጅ ተረክበዋል። የከተማ አስተዳደሩ የጦር ሜዳ ጀግና የሆኑት ብርጋዴር ጀነራል ያበረከቱት አስተዋጽኦ 300 ካሬ ሜትር የመኖሪያ ቤት መገንቢያ ቦታ ሰነድ ከምስጋና ጋር ሲያበረክት የዛሬ ወጣቶች በሀገር ሉዓላዊነት ማስከበርና ደህንነት ማስጠበቅ የበኩላቸውን ሚና እንዲወቅ መነሳሳትን እንደሚፈጥርላቸው ይታመናል ሲሉ የጉዳዩ ተመልካቾች ተናግረዋል። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ በግል ባለሀብቶች የመጀመሪያ የከተማ ትራንስፖርት ኦፕሬተር በመሆን በላይነህ ክንዴ ግሩፕ መቶ የኤሌክትሪክ አውቶቡሶችን ስራ አስጀመረ። የህዝብ ትራንስፖርትን በተመለከተ ከመንግስት ጋር የግል ባለሀብት ወደ ስራ የሚገባበትን መመሪያ የአዲስ አበባ አስተዳደር ካቢኔ ካጸደቀ ነው በኋላ የመጀመሪያው የትራንስፖርት ስምሪትን ያስጀምረው የበላይነህ ክንዴ ግሩፕ አውቶብሶችን የሚያሽከረክሩ የሚያሽከረክሩና ሰራተኞቹ በልዩ ዩኒፎርም ሆነው አገልግሎት ለመስጠት ዝግጁ ሆነው ታይተዋል። በወቅቱ የትራንስፖርት እና ሎጂስቲክስ ሚኒስትሩ አለሙ ስሜና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ ስለመጀመሪያ ትራንስፖርት የትራንስፖርት ኦፕሬተር በላይነህ ክንድ ግሩፕ በመቶ አውቶቡስ ስራ መጀመርና ለትራንስፖርት ተጠቃሚው ከፍ ያለ ፍላጎት መጨመር መፍትሄ ይሆናል የሚል ተስፋ ያላቸው መሆኑ ተናግረዋል። በኢትዮጵያ የህዝብ ትራንስፖርት ጅማሬ በንጉሱ ቀዳማዊ ኃይለ ሥላሴ ዘመነ መንግስት በራሳቸው በንጉሱና በቤተሰቦቻቸው አክሲዮን የከተማ አውቶቡስ ሲጀመር በአገር አቋራጭ ትራንስፖርት ደግሞ ለግሉ ዘርፍ የተተወ እንደነበረ እና አስመጥር ከነበሩት የሀገር አቋራጭ አውቶቡስ ባለንብረቶች መካከል ማሞካቻ እና መኮንን ነጋሽ የተባሉ ባለሀብቶች ይጠቀሳሉ። በአዲስ አበባ ከተማ ከዘመነ ደርግ መምጣት ወዲህ የታክሲ አገልግሎት እንጂ የአውቶቡስ አገልግሎት ለመስጠት በህግ ድጋፍ እንዳልተደረገለት የሚታወቅ ሲሆን አሁን በስራ ላይ የነበሩት የአንበሳ አውቶቡስ እና ሸገር አውቶቡስ በመንግስት እጅ ሲተዳደሩ ቆይተዋል። ንብረትነታቸው የግለሰብ የሆኑ አውቶቡሶች ከተማ ውስጥ የሕዝብ ትራንስፖርት ሆነው የሚያገለግሉት በድጋፍ ሰጭነት እንጂ በቋሚ ኦፕሬተርነት አልነበረም። በላይነህ ክንዴ ግሩፕ የአዲስ አበባ ከተማ አስተዳደር የግል ባለሀብቶች በትራንስፖርት ኦፕሬተርነት እንዲሰማሩ የሚፈቅደው ህግ ሲያጸድቅ መቶ አውቶቡሶችን በማቅረብ የመጀመሪያው ለመሆን ችሏል። በዶክተር ደብረጽዮን ተዋናይነት እና አሜሪካ ሀገር ከሚገኙ ሰባት ነጋ መመሪያ የሚተላለፍለት የህወሀት አንጃ አሁን ከሚስተዋለበት የጦረኝነት ስሜት በመውጣት ሰላማዊና ህጋዊ መንገድን እንዲቀጥል ያንን ማድረግ ካልቻለ ግን የተለያዩ ማዕቀቦች በአመራሮቹ ላይ ሊጣሉበት እንደሚችል ፍንጭ ተሰማ የአሜሪካ መንግስትን ጥሪ የማይቀበል ከኢትዮጵያ ህዝብ ዘርፎ በአሜሪካና በአሜሪካ አጋር ሀገሮች ውስጥ የደበቀውን በቢሊዮን የሚገመት ንብረትን ማገድን ጨምሮ በቡድኑ ከፍተኛ አመራሮች ላይ የተለያዩ ማዕቀቦችን ለመጣል ዝግጁ ነው በመባሉም ፍንጭ ያልሰማችሁ ስሙ፣ ሲል ይፋ ያደረገው ዘኢኮኖሚስት ነው። አሜሪካ የሚገኙት የህወሓት ቁንጮዎች ስብሐት ነጋን ጨምሮ በርካታ የህወሓት ሰዎች ሰሞኑን ሰማይ ወገግ እንዳለ መደበኛ ስራ ሳይጀምር የበር ጠባቂዎች በር ሳይከፍቱ ቀድሞ በአሜሪካ የውጭ ጉዳይ ሚኒስቴር ቢሮ ደጅ ሲጠኑ ነበር በማለት የሞርስ ዜና ምንጮች ተናግረዋል። ይህን ፍንጭ የሰሙ አስተያየት ሰጪዎች በትግል ወቅት ባንክ እየሰበሩ ከዘረፉት ሌላ በስልጣን ላይ ሳሉ የዘረፉት የአገርና የሕዝብ ሀብት በባህር ማዶ ደብቀው ለቅምጥል ሕይወት መቅፊያ ማድረጋቸው ዛሬም ድረስ ቀጥሏል ይላሉ። በመቀጠልም እነ ጄኔራል መግባይ በዱባይ የቅንጡ መኖሪያ ቤት በመግዛት ዛሬም ድረስ አገርን መዝረፍ ስለመቀጠሉ ማሳያ መሆናቸውን ይጠቅሱና ሌላው ቢቀር ለ30 ዓመት ስልጣናቸውን መከታ በማድረግ እንዲተፉት የሚያደርግ እርምጃ በትራምፕ አስተዳደር ይወሰን ይሆን ወይ ማለት ይጠይቃሉ። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ በትግራይ ጊዜ አስተዳደር ፕሬዚደንት ሆነው ለሁለት ዓመት ሲሰሩ የነበሩት ጌታቸው ረዳ የነ ሰባት ነጋ ቡድን አላስቀምጥ ሲላቸውእና የቢሮ በር እየሰበረ በመግባት ማህተም ሲወስድ በፕሬዝደንትነት የሚጠቀሙበት የነበረውን ማህተማቸውን በኪሳቸው እንደያዙ ከካቢኔያቸው ጋር አዲስ አበባ መጡ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባሉበት ተቀማጭነታቸው አዲስ አበባ ለሆነ ዲፕሎማቲክ ማህበረሰብ አባላት የፕሪቶሪያውን ስምምነት ለመጣስ የህወሀት ክንፍ እያደረገ ስላለው ህጎ ተግባር ዘርዝረው አስረዱ። በቀጣይ አዲስ አበባ ላይ ሁሉም የሆንኩትን የስማልኝ በሚል በአማርኛ ቋንቋ ጋዜጣዊ መግለጫ ሰጡ። የመግለጫው ግድባጭ ለነደብረ ጽዮን ይደርስ ዘንድ ደግሞ ጠቅላላ ያለ ሐሳባቸውን ጥያቄ ላነሳላቸው ጋዜጠኛ በትግርኛ መልስ ሰጡት። ቀጥሎ ወደ ውጭ ወጡ። ብዙዎቹ ለህክምና ነው ቢባልም መዳረሻቸው ዱባይ ነው ተብሎ ቢገለጽም ምናቸውን ታመው እንደሆነ አልተገለጸም። ግን ባንኮክ ታቀሙ አሜሪካ ጉዳይ የነበራቸው እየተባለ ሳለ ድንገት ለኢድ አልፈጥር በዓል እንኳን አደረሳችሁ መግለጫ ካሉበት ሆነው ሰጡ። ለህዝበ ሙስሊሙ የኢድ አልፈጥር በዓል እንኳን አደረሳችሁ ያለው መግለጫ ለተቀናቃኞቻቸው ዕድሉ እየህዝብ ነው። ላለፉት ሀያ ቀናት በትግራይ እየታየ ያለው ፖለቲካዊ ቀውስ ስልጣን ወይ ሞት የሚል ቡድን ላለፉት ሁለት ዓመታት የዶለጠው ሴራ መጨረሻው ምዕራፍ ማሳያ ነው ብሏል ይህ ደግሞ አንዳንድ የተሻለ ስምና ዝና ያላቸውን ግለሰቦችም ለስተት የዳረገ ፍጻሜ ነው በማለት ተግባሩን ያጣጣለው ቢሆንም ስምና ዝና ያላቸው ተብሎ የተጠቀሰው እነማንን እንደሆነ ከመግለጽ ተቆጥቦ ሾላ በድፍን አድርጎታል። ፕሬዚደንቱ፣ ኋላቀር ቡድን ሲሉ የገለጹት አካል የጊዜያዊ መንግስቱ መዋቅርን በመጣስ ማህተም ከተቆጣጠረ በኋላ በመጀመሪያ እርምጃው በትላልቅ ከተሞች ለደጋፊዎቹ በስፋት መሬት አከፋፍሏል። ገቢ የሚያስገኙለትን እያሸያጭ ስራዎች ፈጽሟል በማለት ሞርስ ኮሙኒኬሽን በአዲ ጉዳም ሰላማዊ ሰዎችን በጥይት ለጉዳት ዳርጎ ማህተም የወሰደ ጊዜ ማህተም የተወሰደበት ዋነኛው ምክንያት ለመሬት ሽያጭ መሆኑን እና የህዝብ ሀብት እንዳይባክን የግዥና የዝውውር እገዳ ማድረግ ጊዜ መፍትሄ ነው በሚል አጋልጦ የሰራውን ዜና ከሀያ ቀናት በኋላ በአቶ ጌታቸው ረዳ መግለጫ ተረጋገጠ። መሬት ከመሸጥና ከማከፋፈል አልፎ ተፈናቃዮችን ወደ ቀያቸው መመለስና ግዛታዊ አንድነትን ማረጋገጥ ከመፈክር በዘለለ ጣጣው አይደለም ሲሉ የዶክተር ደብረጽዮን ቡድን የተቹት እየታቸው ኋላ ቀር ቡድን ሲሉ ተችተው የቡድኑ ሁለተኛ ትኩረቱ ወደ ፌዴራል እየተመላለሰ የፕሬዝደንትነት ስልጣን እንዲሰጠው መለመን ሆኗል ሲሉ አብራርተዋል። ቡድኑና አሽከሮቹ በህልምና በቀልባቸው የማይለቋቸው ሁለት አጀንዳዎች መሬትና ስልጣን ናቸው ሲሉ አክለዋል። ቡድኑ የሚያስተባብራቸው አካላት የተፈናቃዩ ተስፋና የወጣቱን ህልም በመቀማት ወደ ሁለተኛ ዙር ትርምስ ሊከቱን ታችና ላይ በማለት ስለሚገኙ ህዝቡ ኃይል ሊሆናቸው ይገባል ብለዋል። በአቶ ጌታቸው ረዳ የወጣው መግለጫ። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ የተወለዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ አር ወደ እናንተ የሚደርሰው የረቡዕ የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና ፈኖ ቋጣር ከቋጣር ገንዘብ ተቀብለዋል የተባሉ የነታንያሁ ረዳቶች ታሰሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ በረዳቶቻቸውና በቋጣር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራ አውግዘዋል። ረዳቶቻቸውን አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ነታንያሁ ውሃ የማይቋጠር ሲሉ አጣጥለውታል። የነታንያሁ አማካሪያቸው እና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር የዋሉት የባህረ ሰላጤዋን አገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸው ምርመራ ጋር ተያይዞ ነው። ሁለቱም ባለስልጣናት ምንም አይነት ጥፋት አልፈጸምም ሲሉ አስተባብለዋል። ፖሊስ ስማቸውን ይፋ ያደረገላቸውን ረዳቶቻቸውን እስር እገታ ሲሉ የጠሩት ነታንያሁ አክለውም ምንም አይነት ኬዝ የለም ብለዋል በሀማስና በእስራኤል መካከል በተደረሰ የጋዛ ተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ቋጣሮ በበኩሏ በባለስልጣኗ የስም ማጥፋት ዘመቻ ስታጣጥለዋለች ነታንያሁ በእስራኤል እየተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቃውሞች እየተቀጣጠሉ ባለበት ወቅት ነው ይህ የተሰማው ሲል ቤቢሲ ዘግቧል ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳ ዳ ድዳ ድ በማያንማር ረደ መሬት የሟቾቹ ቁጥር 2700 ማለፉ ተነገረ። በማያንማር ረደ መሬት ከ2700 በላይ ሰዎች የሞቱ ሲሆን የሀገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሀዘን አውጇል። በ7.7 ማግኒቲዩድ የተለካው ረደ መሬት የተነሳበትን ሰዓት ለማስታወስ የህሊና ጸሎቱን ለአምስት ቀናት ይደረጋል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከአራት ሺ በላይ መሆናቸውና በሚያናማር ጎረቤት ታይላንድ በርዕደ መሬቱ ንዝረት ሀያ ሰዎች መሞታቸው ተገልጿል። በባንኮክ ህንፃዎች መሰነጣጠቃቸው፣ በሺዎች የሚቆጠሩ ሰዎች ቤታቸውን ትተው ለመውጣት ተገደዋል። በሁለቱም ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋ እየተመናመነ መጥቷል። እርዳ መሬቱ ከተነሳ ሰባ ሁለት ሰዓታት በማለፋቸው ሰዎችን በሕይወት የማግኘት እድል ጠቧል። ለአምስት ቀናት የሚያናመር ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ ወታደራዊ መንግስቱ ገልጿል። ዜጎች በእያሉበት ሆነው ለተጎጂዎች የልመና ጸሎት ያደርሳሉ። ወታደራዊ መንግስቱ ሩሲያ፣ ቻይና እና አሜሪካንን ጨምሮ ከዓለም አቀፍ ማህበረሰብ እርዳታ እንዲሰጠው ጠይቋል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርእስተ ዜናውን በድጋሚ እናስታውሳችሁ። የሞርስ ኮሚኒኬሽን ቀድሞ ያጋለጠውን ሚስጢር በመግለጫቸው ያረጋገጡት ጌታቸው ረዳ ቡድኑና አሽከሮቹ በሕልምና በቀልባቸው የማይለቋቸው ሁለት አጀንዳዎች መሬትና ስልጣን ናቸው ማለታቸው፣ ለጠለምት ወረዳ 751 ሰዎች በወባ በሽታ መያዛቸው የወርቅ የከተማ አስተዳደር በጀግነታቸው ለሚታወቁት ነባሩ ጄኔራል ስጦታ ማበርከቱ፣ አዲሱ ህግ ከጸደቀ በኋላ በላይነክ እንደ ግሩፕ መጥቶ አውቶብሶችን በማቅረብ የመጀመሪያው ስለመሆኑ፣ ከአገር ውስጥ ከውጭ ደግሞ በማያንማር ርዕደ መሬት የሟቾች ቁጥር በ1700 ማለፉን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እየው ደምቀ አብሬያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ረቡዕ የሞርስ ዜና የስካሁኑ ነበር። በዓርብ የሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።